የፕሪቶሪያውን የሰላም ስምምነት ተከትሎ በትግራይ ክልል ጊዜያዊ አስተዳደር በማቋቋም ወደ ስራ ከተገባ በኋላ በአቶ ጌታቸው ረዳ ርዕሰ መስተዳደርነት ገና ቀሪ ስራዎች ቢኖሩም የማህበራዊ ኢኮኖሚያዊና ሌሎች አዎንታዊ እንቅስቃሴዎች ባለፉት ሁለት ዓመታት ተከናውነዋል። ሕጉን መሰረት አድርጎ የተጠናቀቀው የጊዜያዊ አስተዳደሩ ርዕሰ መስተዳደር ጌታቸው ረዳ ኃላፊነትም አዲስ የስልጣን እርክክብ ተደርጎ በሌተናል ጀኔራል ታደሰ ወረደ ተተክቷል። ይህ ሰላማዊ ሽግግር ሲደረግ ታዲያ የትግራይ ክልል አካታች ጊዜያዊ አስተዳደር የተልኮ አፈጻጸም የቃል ኪዳን ሰነድ የተዘጋጅቶ አዲስ የተሰየሙት ርዕሰ መስተዳደር ፊርማቸውን አስቀምጠውበታል። ከሰላም ስምምነቱ የተቀዳው የቃል ኪዳን ሰነዱ በዋናነት ስምንት ጉዳዮችን ዘርዝሮ ያስቀመጠ ሲሆን በጅምር ላይ የሚገኘውን ተፈናቃዮችን የመመለስ፣ ባለፉት ወራት ተጀምሮ የተቋረጠው ታጣቂዎችን ትጥቅ የማስፈታት ስራን ማስቀጠልና ሌሎች ቁልፍ ጉዳዮችንም ይዟል። እነዚህን በመተግበርም የተጀመረውን የህዝቡን ዘላቂ ሰላም የማረጋገጥ ስራ በቀዳሚነት ሊሰራ እንደሚገባ የቀድሞ ጊዜያዊ አስተዳደሩ ርዕሰ መስተዳደር ጌታቸው ረዳ ገልጸዋል። ከሰልፎች እና ከስብሰባዎች ይልቅ ስራዎች ላይ ትኩረት ማድረግ የህዝባችንን ችግር፣ የህዝባችንን ስቃይ የምናሳጥርበት ሁኔታ እንደምንመርጥ ያለኝን እምነት መግለጽ እፈልጋለሁ። በዚህ አጋጣሚ እነዚህን ስራዎች ለመስራት የህዝቡን የለውጥ የሰላም ፍላጎት ተጠናክሮ እንዲቀጥል ለማድረግ የተጀመረ እንቅስቃሴ ውስጥ በቅን ልቦና በሁሉም አቅማችን የምንረባረብ መሆኑን እኔም በግሌ አቅሜ የፈቀደውን ሁሉ የምሰራ መሆንም በዚህ አጋጣሚ ማረጋገጥ እፈልጋለሁ። የማስፈጸሚያ ቃል ኪዳን ሰነዱን በመፈረም ኃላፊነቱን የተረከቡት ሌተናል ጄኔራል ታደሰ ወረደ ሰላሙን አጽንቶ የህዝቡን ጥያቄዎች እንዲፈቱ ማድረግ ቀዳሚ ስራ ነው ብለዋል። ዋናው ቀጣይ ስራም ሰላምን ይዞ ሰላምን አረጋግጦ የህዝቡ ጥያቄን መፍታት ፕሪቶሪያ ስምምነትን ሙሉ በሙሉ እንዲተገበር ማድረግና በዛ መጠን አሁን ያለውን ውጥረት እንትን ሆነው ተረግቦ ሁሉም ያለው የፖለቲካ አካሄዳችን ለውጥ የምናደርግበት የወጣቱ የለውጥ ፍላጎትም ምናሳካበት ቢያንስ ቢያንስ ትንሽ መልክ ምናስይዝበት አይነት ሁኔታ ይፈጠራል የሚል ግምት አለኝ። በንግግርና በህግ አግባብ የተደረገው የስልጣን ሽግግር ከዚህ በኋላ ባህል መሆን አለበት ያሉት ጠቅላይ ሚኒስትር አብይ አህመድ የህዝቡ ሰርቶ የመለወጥ መሻተውን እንዲሆን የፌዴራል መንግስትም ድጋፍ እንደሚያደርግ ተናግረዋል። እንደሚወራው ሳይሆን በሰላም በንግግር፣ በህግ አግባብ የስልጣን ሽግግር የማድረጉ ሂደት ባህል እንዲሆን እና የኢትዮጵያም መለኪያ ገጽታ እንዲሆን እየተመኘው አቶ ጌታቸው ረዳ ባለፉት ጊዜያት ካደረጉት በተጨማሪ በሚቀጥሉት ጊዜያት ከፌዴራል መንግስትም ከክልሉ መንግስትም በፖለቲካል አውድ ውስጥ አዎንታዊ ሚና እንደሚጫወቱ ያለኝን እምነት ለመግለጽ እወዳለሁ። ዘላቂ ሰላምን አምጥቶ ክልሉን ለዲሞክራሲያዊ ምርጫ ዝግጁ ማድረግ፣ ከሀገር ሉዓላዊነትና ከፕሪቶሪያው የሰላም ስምምነት ያፈነግጡ እንቅስቃሴዎችን ማስቆም፣ የክልሉ የሚዲያና ኮሚኒኬሽን ስርዓት የሀገሪቱን ህዝቦች ትስስር በሚያጠናክር መልኩ መሆን እንዳለበት የሚያስቀምጠው የቃል ኪዳን ሰነዱ የቀጣይ አንድ ዓመት የጊዜያዊ አስተዳደሩ የማስፈጸሚያ አቅጣጫ ሆኖ ወደ ስራ ገብቷል።